ሰላም ጤና ይስጥልኝ። የሚያዝያ 9 2017 ዓ.ም ተምረት የሰዓቱን መረጃዎች ይዘናል። የጸሎተ ሐሙስ ስነ ስርዓት ተከናወነ። የቀድሞ ተዋጊዎችን መልሶ የማቋቋም መርሃ ግብር ዳግም ተጀመረ። የመገናኛ ብዙሃን ባለሙያዎች የድምጻዊ አንዱ ዓለም ጎሳ የችሎት ሂደትን እንዳይታደሙ በፍርድ ቤት ታገዱ። የዶክተር ፍስሀ እሸቱ ድርጅት ንብረቶች ለሐራጅ ጨረታ ቀረቡ። የጸሎተ ሐሙስ ስነ ስርዓት ተከናወነ። የጸሎተ ሐሙስ ስነ ስርዓት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተካሂዷል። ስነ ስርዓቱ ከተካሄደባቸው አንዱ በሆነው በመንበረ ጸባዖት ቅድስት ስላሴ ካቴድራል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትሪያርክ ብፁዕ ወቅዱስ አቡነ ማትያስን ጨምሮ ሊቃነ ጳጳሳት ቀሳውስትና ምእመናን ታድመዋል። በተመሳሳይ የጸሎተ ሐሙስ ስነ ስርዓት በኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ስራፊልን ጨምሮ የእምነቱ ተከታዮች በተገኙበት በልደታ ማርያም ካቶሊክ ካቴድራል በመንፈሳዊ ስርዓቶች ተከብሯል። ጸሎተ ሐሙስ ኢየሱስ ክርስቶስ ዝቅ ብሎ የሐዋርያቱን እግር ያጠበበትና ትህትናን ያስተማረበት ዕለት ነው። በመሆኑም ክርስቲያኖች ኢየሱስ ክርስቶስ ዝቅ ብሎ ለሐዋርያቱ ያሳየውን ትህትና በህይወታቸው ሊገልጡት እንደሚገባ ተጠቁመዋል። የቀድሞ ተዋጊዎችን መልሶ የማቋቋም መርሃ ግብር ዳግም ተጀመረ። በትግራይ ክልል ተቋርጦ የነበረው የቀድሞ ተዋጊዎችን መልሶ የማቋቋም መርሃ ግብር ዳግም መጀመሩን የብሔራዊ ተሃድሶ ኮሚሽን አስታወቀ። የተለያዩ ዓለም አቀፍ ድርጅቶችና የሀገራት ተወካዮች በትግራይ ክልል እየተካሄደ ያለውን የቀድሞ ተዋጊዎችን መልሶ የማቋቋም ትግበራ ሂደት ተመልክተዋል። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረትና የተለያዩ ሀገራት ተወካዮች በመቀሌ የተሃድሶ ማዕከል በመገኘት የስራውን ሂደት ምልከታ ማድረጋቸው ተነግሯል። የመገናኛ ብዙሀን ባለሙያዎች የድምጻዊ አንዱዓለም ጎሳ ችሎት ሂደትን እንዳይታደሙ በፍርድ ቤት ታገዱ። ዛሬ አዲስ አበባ ውስጥ ያስቻለው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘው የአርቲስት አንዱ ዓለም ጎሳ ጉዳይ በታየበት ችሎት ነው ፍርድ ቤቱ መገናኛ ብዙሀን ችሎቱን እንዳይታደሙ ያገደው። በዛሬው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበውታል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የተጠየቁት የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበውን አቤቱታ እንደሚደግፉ ገልጸዋል። ችሎቱም ግራ ቀኙን ካደመጠ በኋላ መገናኛ ብዙሃን ከአሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል፣ ሌላ ጊዜ ደግሞ የሟች የግል ማህደር ወይም ዳይሪ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተዛቡና ሀሰተኛ ዘገባዎች ማቅረባቸው በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሀን ባለሙያዎች ወይም ጋዜጠኞች ችሎቱን እንዳይታደሙ በሚል ብይን ሰጥቷል። በዛሬው ችሎት በዚህ አይነት መልኩ ትክክለኛውን የችሎት ውሎ ከመዘገብ ይልቅ እውነትን አዛብተው የዘገቡ መገናኛ ብዙሀን የትኞቹ ናቸው የሚለው ሳይለይ ችሎቱ ላይ የታደሙ የመገናኛ ብዙሃን ባለሙያዎች ለቀው እንዲወጡ በዳኛው በታዘዘው መሰረት እያቀረብኩላችሁ ያለውን ዘገባ የሰራው የዶቼ ቬሌ ዘጋቢ እና የሌሎችም መገናኛ ብዙሃን ዘጋቢዎች በዚሁ ትዕዛዝ ከችሎቱ ለቀው ወጥተዋል። ከዚህ በፊት የተከሳሽ ጠበቃ መገናኛ ብዙሃን ችሎት ላይ ያልተባለውን በዘገባዎቻቸው እያካተቱ ነው በሚል ባቀረባቸው ተጨባጭ ይዘቶች ችሎቱ በስም ጭምር ለተጠቀሱ የመገናኛ ብዙሃን ማስጠንቀቂያ መስጠቱን መዘገቡ ይታወሳል። የፐርፐዝ ብላክ ንብረቶች ለሐራጅ ጨረታ ቀረቡ። የፐርፐዝ ብላክ ኢትኤች ትሬዲንግ አክሲዮን ማህበር የተሰኘው ድርጅት በዋስትና ያስያዛቸው ንብረቶች ለሐራጅ ጨረታ ቀረቡ። ብርሃን ባንክ አክሲዮን ማህበር ማስታወቂያ ያወጣባቸው ንብረቶች ድርጅቱ ለሚፈልገው ገንዘብ በዋስትና የያዛቸውን ንብረቶች በሐራጅ መነሻ ዋጋ አቀርቧቸዋል። ብርሃን ባንክ ለጨረታ ያቀረባቸው ግዙፍ ማሽነሪዎች ብዛታቸውም 13 ተሽከርካሪዎች እና የተለያዩ ማሽነሪዎች ሲሆኑ ከአራት እስከ 7 ሚሊዮን ብር በሚደርስ መነሻ ዋጋ ለጨረታ ቀርበዋል። ለጨረታ የቀረቡት አብዛኛዎቹ ማሽነሪዎች ቀረጥ ያልተከፈለባቸው ሲሆኑ የግብርና ትራክተሮች እና ሎደሮች ይገኙበታል። የፐርፐዝ ብላክ በወቅቱ ግምታዊ ዋጋው ከአራት ዓመት በፊት 60 ሚሊዮን ብር የሆነ ከገበሬው የተሰኘ ህንፃ ሜክሲኮ ቢጃ የኢትዮጵያ ፋብሪካ ላይ ለመገንባት የአክሲዮን ሽያጭ ፈጽሞ ነበር። የአክሲዮን ሽያጩ በአጭር ቀናት ውስጥ የተጠናቀቀ ቢሆንም የቦታውን ዋጋ በተቀመጠለት ጊዜ ወይም በገባው ኮንትራት መሰረት መክፈል ባለመቻሉ ከቢጃ ኢትዮጵያ ጋር ተካሶ ክሱ እንደቀጠለ ይገኛል። በ አምስት ሚሊዮን ብር ባለሶስት መኝታ አፓርትመንት ለመስራት በርካታ ግለሰቦች ግዥ የፈጸሙ ቢሆንም ግንባታው ሳይካሄድ ገንዘባቸው በዝግ አካውንት ተቀምጦ ግሽበት እየወሰደው ነው። በመስከረም 2017 ዓ.ም መጨረሻ ላይ የፐርፐስ ብላክ አክሲዮን ማህበር ዋና ስራ አስፈጻሚ የነበሩት ዶክተር ፍስሐ እሸቱን ጨምሮ 12 የማህበሩ አመራሮች በከባድ አታላይነት የሙስና ወንጀል መከሰሳቸው ይታወሳል። የተከሰሱበት ጉዳይ ሜክሲኮ ሰንጋተራ በ15 ቀን ውስጥ 1.5 ሚሊዮን ብር ለሚከፍሉ ቤት እናስረክባለን በማለት አማላይ ማስታወቂያ በመገናኛ ብዙሃን በማሰራጨት ከ1245 ግለሰቦች ከ1.5 ቢሊዮን ብር በላይ አታ አታለው ወስደዋል በሚል አቃቤ ሕግ በከባድ አታላይነት የሙስና ወንጀል ክስ ነበር። ዘገባው የሪፖርተር ነው። ለሰዓቱ የያዝናቸው መረጃዎች ይህንን ይመስሉ ነበር። ቀጥሎ የሚቀርብላችሁን ፕሮግራም ማስታወቂያ ጋብዛችሁና በዚህ እንሰናበታችኋለን። አንድነት ያስፈልጋል ይላሉ። በእነሱ ግን አንድነት ማለት መታችሁ፣ በኛ ስር ግቡ ነው። ይሄ ፓን ኢትዮጵያን ትብብሩ በላይ በብሔሮች መካከል በብሔሩ ውስጥ ትብብር የዚህ ነቀርሳ ያለው ዳያስፖራ ውስጥ ነው ሊሉ ይችላሉ። ከተመዘገቡ በኋላ ምናምን እንደዚህ አይነት ያው አይደለም። ስትመዘገቢ መብትሽ እኮ ነው። ዘውግ ዘለል የሆኑ ፓርቲዎችን የመመስረትም ይሁን ያሉትን የማጠናከርን ከማሰብ ይልቅ በዚሁ ባለው መንገድ ምንም ማድረግ ካለመቻል ነው ወይስ ምንድን ነው? በዛው የመቀጠል ሀሳብ ያላችሁ ነው የሚመስለው ማርጅናል ይህን ያህልም የሚያስጨንቁን አይነት እንትኖች አይደሉም። አጀንዳ ላይ እንኳን ገብተው ለእንደዚህ መነጋገሪያ የሚሆነው ዶክተር ዮናስ ብዙ ቦታ ውስጥ ያለህ ይመስለኛል ያልከኝ፣ የለሁም። ብዙ ቦታ ውስጥ አንድ መሆን የቻሉት ምንድን ነው? ሚኒመም አጀንዳ ማውጣት ቻሉ። የፖለቲካል አጀንዳ የግድ ያስፈልጋል። የትኛውን አይነት ፕሮግራም ይሁን ወይም አካሄድ ያላቸው አካላት ጋር ነው ህብረት አያስፈልግም ሊባል የሚችለውስ ደግሞ? ወይስ ተቃዋሚ የተባለ በሙሉ መተባበር አለበት ነው የሚለውን እሱ ሄድል። ከዛ በመለስ ያሉ ጉዳዮቻችን ለትብብር ስንጠቀምባቸው እያደናቀፉ ይጥሉ ክሪቲካል ማስ መፍጠር አልቻሉም። ይኸው ሰላሳ ዓመታቸው አስራ አምስት ዓመታቸው ሀያ አምስት ዓመታቸው። ዶክተር ዮናስ እኔን እንደ አማራ ኢንተሌክቸዋል ሲያየኝ ያስቀኝ ነው ከምኞት። እንዴት ነው ወደ ተግባር የምንቀይረው በምንልበት ጊዜ ሜካኒክሱን መነጋገር አለብን። የሽግግሩ ሞዴል ትክክል አይደለም። የት ሀገር ነው እንደዚህ የተደረገው?